ይሄን ያክልም ደግሞ ታልፎ ይሄ ነገር እኔ ላይ የሚደረግ ሴት አይደለሁም። በዛ ላይ ደግሞ እንደዚህ መቀጥቀጥም መመታት የሚገባኝ የተዋደት ስራ ይዣለ። ተናገር፣ ምንድን ነው አትምታኝ። በቃ እሷ የምትናገረው ቃል እንደሱ የፈጣሪ ቃል ነው። ሁሉም ነገር ትክክል ነው። በቃ እሷ ያለችው ትክክል ነው። ከእሷ ቃል ብቻ ሰማ መቶ እኔ መደብደብ

ያለ ነው ወሬ ብራ ተናግራ ነው መደረገም ነበር እንዴ? ባሽ ነው ጓደኛ ነው እየመጣ ችግር አለብኝ እንዴ? እኔ ጋር ችግር በቃ ችግር ሚስት ምን አገባሽ አንቺ? ምን አገባሽ አንቺ በኔ ህይወት ያገባሻል?

እኔ እንደዚያ ነገር አይመችኝም። ሁለተኛ ነገር ይሻለሁ ደግሞ አለው። ጀዝባ ስንቴ ነው? ሙሪያት ነው? ሰው ዝም ብሎ መሰቃየት አለበት? እንዴት ይልኩ? አርፈሻ ኖርም እንዴ አንቺ? ምን ብለሽ ነው ጊዜ ያገኘሻት? አ? ተናገሪ እንጂ ለምን ያገኘሻት? ለምን ነው ያገኘሻት? ምን አገባሽ? ምንም ይሁን ለምን ያገኘሻት? ስለኔ እንደዚህ ነው ፍታታለችኝ ምናምን የምትለኝ ሰው ፍታት ምናምን አለችኝ። ምትሮ አንቺ ነሽ። እንደምን ነው ሰምታል። ምን ከኔ ሰምታል? ያለችው ነገር ትክክል ነው። ሁሉም ነገር ከኔ አንደ ቤት ምን እንደተባባልኩ ሰምታል። ምን ለምን አገኘሻት ነው አሁን? ምን ተባባልን? ለምን አገኘሻት? ምን አገባሽ በቃ ድሮ ሁሉንም ነገር ከኔ እንደማይሰማው አሁን ላይ ሁሉም እኔ ከኔ እንኳን አንድ ቃል አልጠየቀኝም። በቃ እሷ ያለችው እሷ የምትናገረው ሁሉም ነገር ትክክል ነው፣ በሱ ቤት ማለት ነው። በቃ እሷ የምትናገረው ቃል እሱ የፈጣሪ ቃል ነው። ሁሉም ነገር ትክክል ነው። በቃ እሷ ያለችው ትክክል ነው። ከእሷ ቃል ብቻ ሰማ መቶ እኔ መደብደብ። መደብደብ ሰዎች አቃጣሪ አቃጣሪ ናት፣ ባለጌ ናት። ስለዚህ መሰሪ እንደሆነች ያን ያክል አልገባኝም ነበረ። ጭራሽ ይሄንን ነገር ተቃጥራ ዛሬ እንደዚህ ታስደርገኛለች ብያስብ አላቅም። ግን አገኛታለሁ ነገ ጠዋት። ይህ ፍቅር የማያልቅ መስራት አለ። ነገ ጠዋት እሷ ተሰሚነት የምታጣ አልመሰላትም። በቃ እኔ ራሴን የምጠላበት ትልቅ ምክንያት ይሄ ነው። በቃ እኔ እንደምን አላቅም፣ ግን ይሄ ነገር ማለት ነው። በቃ እኔ ላይ ትልቅ ተጽዕኖ እየፈጠረብኝ ነው። የሚያናደኝ ነገር በጣም ለዚህ ትዳር ኔ ብዙ መስዋዕት መከፍ እያለሁ ለእኔ ብትር አይገባኝም ጭራሽ አይገባኝም። ለእኔ ብትር፣ ለእኔ መቀጥቀጥ እየመጡ መመታት አይገባኝም። አመልካቱ ልብሴ እስከሚቀዳደር ድረስ ነው ማለት በቃ ይሄ የመጨረሻ የሚያናደውና የሚያስከፋው ነገር ይሄ ነው። ቢያንስ እኔ ለእኔ ክብር ባይኖሩ ለነዚህ ለተወደዱ ልጆች እንኳን ትንሽ ክብር መኖር ነበረበት። እኔ ላይ እጅ ማንሳት ጭራሽ አልነበረበትም። ግን እኔ ይህም ባይ ደግሞ ያሳየኛል፣ የእሱን መጨረሻ የእሷን መጨረሻም የእሱን መጨረሻም ያሳየኛል። እንደዚሁ እኔ ምክንያቱም እኔ መጥፎ ሰው አይደለሁም። ይሄን ያክልም ደግሞ ታልፎ ይሄ ነገር እኔ ላይ የሚደረግብኝ ሴት አይደለሁም። በዛ ላይ ደግሞ እንደዚህ መቀጥቀጥም መመታት የሚገባኝ ሰው አይደለሁም። እና በጣም ነው የማዝነው። ዛሬ መጨረሻ ነው የከፋይ። በቃ በጣም አዝና ትኝ ነኝ። ማለቀሳ በቃ ልጅ ራሱ ለማጥባት ያቅተኛል። ኃይለኛ ራስ ምታት ያመኛል። ብዙ ጊዜ ላላለቅ ስለ ራሴ ቃል ገብቻለሁ፣ ግን ይሄ ከቁጥጥር ውጭ የሆነ ነገር ሁሌም የሚያመጡብኝ ከቁጥጥር ውጭ የሆነ ነገር ነው። በቃ መቆጣጠር የማልችለውን ነገር የሚያመጣው ይህ ትልቅ ነገር ነው። በቃ በጣም የሚያስጠላ ነገር ማለት ነው። እኔ ላይ ለምንድን ይሄ ሁሉ ብትር እንደሚያልፈብኝ ይሄ ሁሉ ነገር እንደሚሆንብኝ አላውቅም፣ ግን አላህ የሚወደውን ሰው ነው የሚፈትነው። ችግር የለውም። እኔ ለመጨረሻው አየዋለሁ።